ሄሎ ኤቭሪዋን ዌልካም ቶ እንኳን ወደ ዱይ ቱ ይቻላሉ በሰላም መጣችሁ እያልኩ ከዚ ባለፈው ፓርት ቱ የቀጠለ ፓርቲ ስሪ የት ላቸው መጥቻለሁ። በባለፈው እንዳየናቸው ከሆነ እስኩል ፐርስፔክቲቭ ነበር ያየነው። ዛሬ ደግሞ ለማስታወስ ያክል እስኩል ፐርስፔክቲቭ ከምንላቸው ውስጥ ስትራክቸራሊዝም፣ ቢሄቪየሪዝም፣ ፈንክሽናሊዝም ኤንድ ሶ ኦን ወደ አምስት ስድስት የሚደርሱ ፐርስፔክቲቮችን አይተናል። እነኝህ ደግሞ አሁን ዛሬ የምናያቸው ሞደርን ፐርስፔክቲቮች ሳይኮሎጂ እንዴት ነው? ከሞደርን እስከ አሁን ያያቸው ስኩል ላይ ፐርስፔክቲቭ ነበር። አሁን ደግሞ ሞደርን ፐርስፔክቲቭ ሳይኮሎጂ የሚለው ነው። ሳይኮዳይናሚክ ፐርስፔክቲቭ ነው የመጀመሪያው። ኢት ሃዝ ኢትስ ኦሪጂነስ ፍራድ ቲዎሪ ሳይኮ ሳይኮአናሊሲስ በት ሜኒ አዘር ሳይኮዳይናሚክ ቲዎሪሲስ ኤግዚስት አድርገዋል። በዚህ ቲዎሪ በሞደርን ፐርስፔክቲቭ ሳይኮሎጂ ውስጥ ከተካተዋል ማለት ነው። ዚስ ፐርስፔክቲቭ ፋዛይስ አንኮንሽስ ዳይናሚክስ ዊዝን ዘ ኢንዲቪዥዋል ሰች አስ ኢነር ፎርስስ፣ ኮንፍሊክትስ ኦር ኢንስታ ኢንቴሌክቹዋል ኢነርጂ ስለዚህ ፊቶችን ኮንፍሊክቶች ግጭቶችን ጭምር አንድ ላይ ከኢንዲቪዥዋል አንጻር ያለበት ፔርስፔክቲቭ ነው ማለት ነው። ይሄ ሞደርን ፐርስፔክቲቭ ከምንላቸው ዘ ሳይኮ ዳይናሚክ አፕሮችስ ኤምፋሳይዝስ የመጀመሪያ ዘ ኢንፍሉንስስ ኦፍ አንኮንሽስ ሜንታል ቢሄቪር ኦን ኤቨሪዴይ ቢሄቪር። ስለዚህ አንድ በቀን ዴይ ቱ ዴይ ባለን ቢሄቪር ነው ማለት ነው ይሄኛው ፐርስፔክቲቭ ስለዚህ ዘሮል ኦፍ ቻይልድሁድ ኤክስፐሪንስ ኢን ዘ ሻፒንግ አዳልት ፐርሶናልቲ። ስለዚህ ከህጻን አንስቶ እስከ አዳልት እስከሚሆኑ ድረስ እስከሚሆኑ ድረስ ያለውን ፐርሶናል የሆነ ኤክስፐሪንሳቸውን በማየት የሚያጠና ወይም ስለዚያ ነገር የሚያጠና ፐርስፔክቲቭ አሳብ ነው ያለው ማለት ነው። ሶስተኛው ዘሮል ኦፍ ኢንትሮስ ኢንተርፐርሶናል ኮንፍሊክትስ። ስለዚህ ኢንተርፐርሶናል ኮንፍሊክትስ ኢን ኢንተርማይኒንግ ሂማን ብሄር ። ስለዚህ ስለ ሂማን ብሄር የሚገልጽ ነው ማለት ነው። ሳይኮዳይናሚክ ፐርስፔክቲቭ ነው ይሄኛው። ማለት ሳይኮዳይናሚክ ፐርስፔክቲቭ ትራይስ ቱ ዲግ ቢል ቢሎው ኦፍ ዘ ሰርፌስ ኦፍ ዘ ፐርሰንስ ቢሄር ቱ ጌት ኢንቱ አንኮንሺየስ ሞቲቭስ። ስለዚህ አላስ እንደኛ ዘ አንኮንሺየስ ሞቲቭስ፣ ኮንሺየስ እና አንኮንሺየስ የሚባሉ ነገሮች አሉ ታውቃችኋላችሁ። ስለዚህ ይሄ ሳይኮዳይናሚክ ፐርስፔክቲቭ የምንለው ስለ አንኮንሽየስ ሞቲቭስ የሚያነሳሱ ነገሮች ላይ እንትን ይገባ ማለት ነው። ስለዚህ ሳይኮዳይናሚክስ ምንለው ስለ አንኮንሽየስ ዳይናሚኩ የሆኑ ነገሮች ላይ፣ የሚደጋገሙ ነገሮች ላይ ቤዝድ ያደረገ ነው ማለት ነው። ሌላው ቢሄቨራል ፐርስፔክቲቭ ምንም እዚያኛው ጋር ብሄቪየራሊዝም ነበር ያለ ዚ ሞደርን ላይ ደግሞ ብሄቪየራል ፐርስፔክቲቭ ኢት ኤምፋሳይዝ ዘ ሮል ኦፍ ለርኒንግ ኤክስፔሪየንስ ፕሌይንግ ኢን ዘ ሼፒንግ ብሄቪየርስ ውስጥ ሆኖ መጋለጽ ተምሮ የሚኖረውን ኤክስፔሪየንስ የሚያጠና ሳይኮሎጂ ነው ማለት ነው። ኖርማሊቲ ኢዝ ኮንሲደርድ ሃው ዘ ኤንቫይሮንመንታል ኤፌክት ፐርሰንስ አክሽን ምን አይነት ኤንቫይሮንመንት አፌክት ያደርገዋል የሚሉትን ከለርኒንግ አንጻር ያጠናል ማለት ነው። ብሄቪየርስ ፎከስ ኦን ኤንቫይሮንመንታል ኤግዛምፕል ዎርድ ምን መሰላችሁ ሞቲቬሽን እና ኢሞሽን የሚባል አንድ ርዕስ አለ እዚያ ላይ እናያለን ሲቀጡ ሞቲቬት ሲሸለሙና ሲቀጡ ምን አይነት ብሄቨር አላቸው የሚለውን ያጠናል ቅጣቱንና ንቴንስ ኦፍ ላይ እናየዋለን ኦልሶ ኮልድ ኤንድ አውት ኦፍ ዘ ቦክስ ከቦክሱ አሁን ለምሳሌ ቻፕተር ሆና እንጂ ዝንጀሮዋ አለ። ያን ዝንጀሮ ሙዝ ይንጠለጠልለታል እና ከታች ይሄ ሙዝ ማስቀመጫው አለ። ያንን ሙዝ ለማውረድ ምን ያደርጋል? ይቀጣጥል ይቀጣጥልና ሙዙን ይወርድና ይበላል። በዚያን ጊዜ ተዘግቶበታል። እንዲት አደርገ ያን ችግር ፈጥቷል። እንዴት እንደሚበላ ራሱ ብሄሩን ያጠናል ማለት ነው። ከኤንቫይሮመንቱ ጋር ያን ምግብ ካላገኘ ስለሚኖ ስለሚያቀው ራሱ ቤት ይላል ማለት ነው። ንዘ ፕሮሰስ ቴክስ ፕሌስ ኢንሳይድ እዚያ ውስጥ ማለት ነው። ስ ሚንዝ ቢሄቪየር ን ኢንተረስት ንዘ ኤፌክትስ። ስለዚህ እዚያ ኤፌክቶቹ ላይ ኢንፑቱን አውትፑቱን ያሳያል ማለት ነው። ፍላጎት እዚያ ውስጥ ላይ መብላት እንዳለበት ያን ነገር ማድረግ እንዳለበት ያጠናል ማለት ነው ያጠናል ማለት ነው። ሌላው ሂውማኒስቲክ ፐርስፔክቲቭ የሚባል ከሰዎች አንጻር ሂውማን ቢይንግ ኢዝ ኖት ዲተርማይንድ አይዘር ባይ አንኮንሽስ ዳይናሚክ ኦን ዘ ኤንቫይሮንመንት አንኮንሽስ ዳይናሚክ ና በኤንቫይሮንመንት ምን አይደረግም፣ ዲተርማይን አይደረግም ይሄኛው ፐርስፔክቲቭ ራዘር ኢት ኢንፋሳይዝ ዘ አንኮንሽስ ኦፍ ሂውማን ቢንግስ ኤንድ ፎከስ ኦን

certifying and achieve self full potential and self actualization self actualization የሚባል ይህንንም እናየዋለን እንደ አንድ ስለዚህ ስለ አንድ ሰው ሰልፍ actualization ደርሷል የሚባለ ምን ምን ነገሮች የሚባሉት ነገሮች እናያለን። ስለዚህ ስለዚያ የሚያጠኑ መሀል በሚኖረው ነገር በጣም ይቅርታል እንትኑ ስላልተመቼ ነው ያለበት ቦታ ስላልተመቼ ስለሆነ፣ በጣም ይቅርታ እየጠየቀው ስለዚህ ዩማንስቲ ፐርስፔክቲቭ የምንለው ስለ ዩኒክነስ ኦፍ ዩማን ቢንግ ስለዚህ አንዱ ከኢንቫይሮንመንታል ሳይሆን ካንኮንሽየስ ናይዘር ኦፍ ዘቱ ከሁለቱ ውጭ የሆነ መንገድ ማለት ነው ሲል ይሄ ዩማንስቲ ፐርስፔክቲቭ ማለት ነው። ሌላው ኮግኒቲቭ ፐርስፔክቲቭ

የአድራክቲቭ ሪያክሽንስ ሜታቦሊክ አክቲቪቲ አንድ ሰውን ነርቨስ ሲስተም እነኚህ ላይ ያገናዘበ ነው ማለት ነው። ይሄ ኮግኒቲቭ ፐርስፔክቲቭ እንለው ማለት ነው። ሌላው ባዮሎጂካል ፐርስፔክቲቭ ዋን ኦፍ ሞደርን ፕሳይኮሎጂካል ፐርስፔክቲቮች ውስጥ አንዱ ባዮሎጂካል ነው። ፎከስስ ኦን ዘ ስተዲ ው ሁድ ኤቨንትስ ኦር ፋንክሽናል ኦፍ ዘበድ አፌክትስ ቢሄቪር ፊሊንግስ ታወስስ ይሄ ብሄር እነኚህ ላይ አፌክት ያደረገ ፐርስፔክቲቭ ነው ማለት ነው። የቶልድ ዛት ብሬንስ ንዘር ቫሪስ ብሬንስ ኬሚካልስ አፌክት ሳይኮሎጂካል ፕሮሴስ ሰች አስ ለርኒንግ ፐርፎርማንስ ፐርሰፕሽን ሪቲ ኤክስፔሪንስ ወስ ኤሞሽን እነኚህ ላይ ነው በቃ ሞር ፎካስ ያደረ ባዮሎጂካል ስንለው ብሬን ኬሚካልስን አፌክት ስለዚህ ከብሬናችን እንዴት ነው በምን አይነት ነገሮችን ፐርሰፕሽናችን ኤክስፔሪንሳችን ኢሞሽናችንን እንዲሁ እንደጠበቀ እይታ ነው ያለው የባዮሎጂካል ፐርስፔክቲቭ ነው ማለት። ዚስ ፐርስ አንደርስታንድ ዘ ባዮሎጂ ንድ ቢሄቪር። ስለዚህ ባዮሎጂ ላይ ቤዝድ ያር ኢንተራክቲንግ ኮምፕሌክስ ስ ባዮሎጂ አፌክት ቢቨርስ ን ቢቨር ታም አፌክቲንግ ኢን ባዮሎጂ ከባዮሎጂ ባዮሎጂካል ስራ ላይፋችን ጋር የተገናኘው ኦልሶ ኤምፋሳይዝ ዘ አይዲያ ዛት ዌር አባውት ፊዚካል ቢንግ ኢንቮልቭ ኦቨር ኤ ሎንግ ታይም ን ዛት ጄኔቲክ ሄርቴጅ ከንድ ፕሪሲምፖንስ አስ ቢሄቨሪ ኢን ሰርተን ዌይ በዚያ በፊስካል ቢንጉ ምን ያደረጋል ፐርስፔክቲቭን ምን ያለ ያጠናል ጄኔቲክ ሄርቴጅ ምንድንነው ብሎ በነኚህ ዙሪያ ያጠናል ማለት ነው ምን ባዮሎጂካል ፐርስፔክቲቭ ሌላው ሶሻል ካልቸራል ዋን ኦፍ ሞደርን ሳይኮሎጂካል ፐርስፔክቲቭ አንዱ ሶሾ ካልቸራል ፐርስፔክቲቭ ነው። ምን ነው ስለ ሶሻል ካልቸራችን ፋክተር ነው ምንድን ነው? ከነኛ አንጻር ነው ማለት ነው ፎከስ የሚያደርገው ፎከስ ወንዘ ሶሻል ኤንድ ካልቸራል ፋክተር ዛት አፌክት ሂማን ቢሄቪየር። ስለዚህ ካልቸራል እና ሶሻል ቢሄቪየራችንን አፌክት እንዲያደርገው ብሎ ከዚያ አንጻር ካልቸራል ሳይኮሎጂስትስ ኤግዛሚን ሃው ካልቸራል ሩልስ ኤንድ ቫልዩስ፣ የዚያ ባህል ምን አይነት ህግ አለ ምን አይነት እሴት አለ ብሎ፣ ኤክስፕሊሲት ኤንድ አንስፖክን አፌክት ቢሄቪየርስ ኤንድ ፊሊንግ ስለዚያ ነገር የአጠናት ስለዚያ ሳይኮሎጂስቱ ምን ነው ከዚ አንጻር ነው ማለት ነው። ፐርስፔክቲቭ ነው የሚያስቀምጠው ዚስ ፐርስፔክቲቭ ሆልድስ ሃይ ማን ሳምፕልስ ፕሮዳክትስ ን ፕሮስቸርስ ኦፍ ካልቸር አውር ቪቨርስ ኦልዌይስ ኦከርስ ን ካልቸርስ ኮንቴክስ። ስለዚህ አንድ ሰው ስለዚያ ካልቸር ሄዶ አጥንቶ ያለውን ሳይኮሎጂካል እንደዚህ አይነት ባህል ያላቸው እንደዚህ አይነት ብሎ ከራሱ አይለም። ስለዚህ ከማህበረሰቡ አንጻር ነው እንጂ ያ ሳይኮሎጂ አጥንቱን የሚለው በራሱ አገላጽ አይገልጽም ማለት ነው። ስለዚህ እዚያ ላይ ፎከስ ያደረገን ማለት ነው። እንግዲህ ሞደርን ሳይኮሎጂካል ፐርስፔክቲቭ ከምንላቸው ውስጥ አይተናል። ምን ምን የሚል አንዱ ሶሻል ካልቸራል የምንላቸው፣ ሁማኒስቲክ የምንላቸው፣ ሎጂካል የምንላቸው ኤንድ ሶን አይተናል። አሁን ብራንች ኦፍ ሳይኮሎጂ ምን አይነት ብራንች ኦፍ ሳይኮሎጂ ውስጥ ምን ይባላል? ሳይኮሎጂ ምን አይነት ብራንቾች አሉት የሚሉት ሳይኮሎጂ ብሮድ ፊልድ ውስጥ ዜር ምን ስፔሻላይዝ አንደ አምብሬላ እንደ ጥለ ሆኖ ነው የሚያገለግላችሁ። ስለዚህ ብዙ አይነት ብራንች ኦፍ ሳይኮሎጂ አሉ። እንግዲህ ግማሾቹ ጥቂቶችን ለማየት ሞክራል። ዴቨሎፕመንታል ሳይኮሎጂ ይባላል። ይህ የመጀመሪያው ብራንች ኦፍ ሳይኮሎጂ ስታዲስ ሀው ፒፕል ዴቨሎፕ ኦቨርታይም ስሩ ቶ ዘ ፕሮሴስ ኦፍ ማቹሬሽን ያለ ምን አይነት ማቹሬሽን ደረጃ ላይ ደርሷል ለመማር የሚሉትም ያጣፍል ማለት ነው። አንዱ ብራንችስ ኦፍ ሳይኮሎጂ ምነው ማለት ነው። ስተዲስ ኤጅ ርሌትድ ቼንጅስ ስሩ ዘ ላይፍ ስፓን ላይፍ ስፓናቸው ምን ያደርጋል ርሌት መሆኑን ያጠናል ማለት ነው። የአስረኛን ክፍል ተማሪ የአንደኛ ክፍል ብታስተምረው እንዴት ያደርግም? የአንደኛን ክፍል የአስረኛን ክፍል ትምህርት ብታስተምረው እንዴት ያደርግ? ስለዚህ ኤጅ ኦፍ ሪሊስት ጋር ማቹር ሆኗል አልሆኑም የሚሉትን ያጠናል ማለት ነው። አስፔክትስ ኦፍ ዴቨሎፕመንት ፊዚካል፣ ኮግኒቲቭ፣ ሶሻል እነኚህን ያገናዘበ ነው ማለት ነው ዴቨሎፕመንታል ሳይኮሎጂ የምንለው ስቴጅስ ኦፍ ዴቨሎፕመንት ኢንፋንሲ፣ ቤቢሆድ፣ ቻይልድሆድ፣ አድቨንስ አዳልት፣ ኦልድ ኤጅ እነኚህን ነገሮች ስቴጅ ያጠናዘበ ትምህርት ነው ማለት ነው። ይታ ትንብት እስቱ ኤግዛሜ ዘ ሜጀር ዴቨሎፕመንታል ሜልስቶን ዛት ኦከር ዲፈረንት ስቴጅስ ፎር ዴቨሎፕመንት። ስለዚህ የተለያየ ኤግዛሜን የሚያደርግ አስተሳሰቡን አቋሙን ሁኔታውን ያገናዘበ ነው ማለት ነው ማቾር። ስለዚህ ዴቨሎፕመንታል ሳይኮሎጂ የምንለው እነኚህ ነገሮች አጠናል ማለት ነው። ሌላው ኤዱኬሽናል ሳይኮሎጂ ነው ይኮሎጂ ምንለ አንዱ ኤዱኬሽናል ሳይኮሎጂ ነው። ስለዚህ ኤዱኬሽን የሚያጠን ኮንሰርን ዛ አፕሊኬሽን ሳይኮሎጂካል ፕሪንስፕስ ኤንድ ቲዎሪስ ኤንም ፕሮቪን ዘ ኤዱኬሽናል ፕሮሰስ ኢንክሉድ ካሪኩለም ቲቺንግ ኤንድ አድሚኒስትሬሽን ኦፍ አካዳሚክ ፕሮግራም። ስለዚህ እነዚህ ነገሮች አካዳሚክ ቲቺንግ፣ አድሚኒስትሬሽን፣ አካዳሚክ ፕሮግራም የያዘ ነው። ሌላ ኮንሲሊንግ ሳይኮሎጂ ምንለው ለፕስ ኢንዲቪጁዋል ፍስ ለሰርቭ ፕሮግራም ክሊኒካል ሳይኮሎጂ ነው ይሄኛው፣ ኮንስሊንግ ሳይኮሎጂ ምናምን። ክሊኒካል ሳይኮሎጂስት አሲስት ፒፕል ኦን ኢሹስ ኦፍ ፐርሶናል አጀስትመንት ቫኬሽናል፣ ኤንድ ኬር ፕላኒንግ ፋሚሊ ዊዝ ሜ ወር ስኩል ሆስፒታል ል ይሄኛው የሚያጠናው ኮንስሊንግ ሳይኮሎጂ ስለ ክሊኒካል አካባቢ ያሉት ሳይኮሎጂ ያጠና በጣም ሰላም